ዓለም ጤና ይስጥልን። የተከበራችሁ የኢፌዴሪ መከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አደርሳችኋለሁ። አብራችሁን ቆዩ። ሰራዊቱ የታጠቀውን የዘመኑን ቴክኖሎጂ በወታደራዊ ኢንዱስትሪዎች በጥናትና ምርምር ማሳደግ ይገባል ሲሉም ፊልድ ማርሻል ብርሃኑ ጁላ ገለጹ። የኢፌዴሪ መከላከያ ዋር ኮሌጅ በሶስተኛ ዙር መደበኛ ኮርስ ያሰለጠናቸውን ከፍተኛ መኮንኖች በዲፕሎማና በማስተርስ ዲግሪ ፕሮግራም በደማቅ ስነስርዓት አስመርቋል። በምረቃ ስነስርዓቱ ላይ በክብር እንግድነት ተገኝተው ንግግር ያደረጉት የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሀገራችን ተልኮን በላቀ ብቃት መፈጸም የሚችል በእውቀትና በክህሎት የጎለበተ ሰራዊት

ሰራዊቱ የታጠቀውን የዘመኑን ቴክኖሎጂ በወታደራዊ ኢንዱስትሪዎችና በጥናትና ምርምር በማሳደግ አዳዲስ ምርምሮችን ማዳበር እንደሚገባም አንስተዋል። ተመራቂዎች በዚህ ወቅት ሀገራችን እያጋጠሟት ካሉ የውስጥ ግጭቶችና በቀጠናው ሊያጋጥሙ ከሚችሉ ትንታኔዎች በመነሳት ዝግጁነቱ የጎለበት ና ሳይዋጋ ማሸነፍ የሚችል ሰራዊት ከመፍጠር አኳያ የጎላ ሚና መጫወት አለባችሁ ካሉም በኋላ አዳዲስ ስትራቴጂዎችን በመንደፍ በአስቸጋሪ ሁኔታዎች ውስጥ ውሳኔዎችን በመውሰን ተጣጣፊነትን ማሳደግ እንደሚበጅም አመላክተዋል። ፊልድ ማርሻል ብርሃኑ ጁላ የተቋማችን አቅም ፈጣሪ አቅሞች እየጎለበቱ እንዲሄዱ የስልጠና ተቋማት የውጊያ ና የውጊያ ድጋፍ አገልግሎቶችን የበለጠ ለማጠናከር ተመራቂዎች የቀሰማችሁትን እውቀት ከተቋሙ አሰራር ና መመሪያዎች ጋር በማዋሀድ የላቀ ውጤት ማስመዝገብ ይጠበቅባቸዋል ሲሉም አሳስበዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በስልጠናው ብልጫ ውጤት ላስመዘገቡ ተመራቂ ስትራቴጂክ አመራሮች ሰርተፊኬት ና ሽልማት አበርክተዋል። በተያያዘ ዜና ኮሌጁ ከ ጸጥታ ኃይሎች ጋር ያለውን ግንኙነት ለማጠናከር ከመቼም ጊዜ በበለጠ በቅንጅት መስራት እየቻለ መሆኑን የኢፌዴሪ ዋር ኮሌጅ ዋና አዛዥ ብርጋዴር ጀኔራል ቡልቲ ታደሰ ገልጸዋል። ውስብስብ የሆኑ የአገር ደህንነት ስጋቶችን በመተንተን የመረዳትና የመፍትሄ አቅጣጫዎችን በማስቀመጥ ለጋራ ተልዕኮ ብቃት ያላቸውን ከፍተኛ የወታደራዊና የሲቪል አመራሮች ማፍራት አስፈላጊ መሆኑን መገንዘብ ያስፈልጋልን ብለዋል። ብሔራዊ ጥቅምን ሊያስጠብቁ የሚችሉ የጥናትና ምርምር ስራዎች ላይ ትኩረት በመስጠት የፖሊሲና የስትራቴጂ ግብዓት የሚሆኑ ሀሳቦችን በማዘጋጀት ኮሌጁ ከተሰጠው ተልኮ አንጻር በርካታ ስራዎችን እየሰራ እንደሚገኝም ገልጸዋል። ጄኔራል መኮንኑ አክለውም እንደገለጹት የሀገራችንን ብሔራዊ ጥቅም ለማስጠበቅ በየደረጃው ያሉ አመራሮች በሰላማዊ፣ በዲፕሎማሲያዊ እና በወንድማማችነት መርህ በትብብርና የሀገርን ጥቅም ለመጠበቅ በሚያስችል መንገድ የአመራር መርህን በመከተል መስራት እየተቻለ መሆኑንም አንስተዋል። ኮሌጁ ተቋማዊ ሪፎርሙን የበለጠ በማጠናከር የመማር ማስተማሩ ሂደት ውጤታማ እንዲሆን አበክሮ እንደሚሰራም ብርጋዴር ጄኔራል

የእዙን የማድረግ አቅም ወደ ላቀ ደረጃ የሚያሸጋግር የስታፍ ሙያተኛ መገንባቱ ተገለጸ። የምስራቅ እዝ በተገባደደው በጀት ዓመት ከአመራር እስከ ስታፍ ድጋፍ ሰጪ ኃይሉ በማሰልጠን ከፍተኛ ስራ እያከናወነ ሲሆን የድጋፍ አገልግሎት ሰጪ ሙያተኛው የእዙን ተልዕኮ ለማሳካት ከፍተኛ ሚና እንዳላቸውም የእዙ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ፍቃዱ ጸጋዬ ተናግረዋል። በገርባሳ የእዙ ማሰልጠኛ ማዕከል ተገኝተው ከሬጅመንት እስከ እዝ ለተወጣጡ የስታፍ ሙያተኛ ሰልጣኞች ተዋጊው ኃይል ድል የሚቀዳጅበት ማስጠንቀቅነትና የውስጥ ተጋላጭነትን በመከላከል የዙን ውጤታማነት ማስቀጠል እንዳለበት የሚያስተምር ስልጠናም ሰጥተዋል። ሜጀር ጀኔራል ፍቃዱ ጸጋይ በየስምሪት ቀጠናው ያለውን ኃይላችንን ውጤታማ የሚያደርጉ ስራዎችን በመስራት እዙ በሁለንተናዊ ዘርፉ የሚያከናውነውን ተልዕኮ የበለጠ ለማጠናከር ሙያተኛው በሚመደብበት ቦታ ኃላፊነቱን በሚገባ ሊወጣ ይገባዋልም ብለዋል። እዙ በአንድ ጊዜ ተደራራቢ ግዳጆችን በመፈጸም የሀገርን ህልውና እያስቀጠለ ጠላቶቻችንን አንገታቸውን እያስደፋ በገባበት ሁሉ ገናናነቱን አስ ጠብቆ እንዲቀጥል በየደረጃው የሚገኙ ክፍሎቻችን ሚናቸው የላቀ ነው ያሉት ጀነራል መኮንኑ የስታፋይሉ በየስራ ዘርፉ ኃላፊነቱን አውቆ ለተዋጊው ክፍል ቀልጣፋ አገልግሎት በመስጠት አሸናፊነትን ማስቀጠል እንደሚገባውም አስረድተዋል። የመከላከያ ፍትህ ዋና ዳይሬክተሬት ለህግ ሙያተኞችና አመራሮች ስልጠና ሰጠ። ዋና ዳይሬክተሬቱ በያዘው የህግ ሙያተኞች የአቅም ማጎልበቻ ስልጠና መሰረት በበጀት አመቱ በርካታ ስልጠናዎች ሲሰጡ የቆዩ ሲሆን አሁን ላይም ለ11 ቀናት ሲሰጥ የቆየው የህግ ሙያተኞች ስልጠና የበጀት አመቱ የእቅድ አካል መሆኑን የመከላከያ ፍትህ ዋና ዳይሬክተሬት ጊዜያዊ ዳይሬክተር ኮሎኔል አሰፋ ደበሌ ተናግረዋል። ስልጠናው የመከላከያ ፍትህ ዋና ዳይሬክተሬት ከባለድርሻ አካላት ጋር በመተባበር ያዘጋጀው መሆኑን የገለጹት ኮሎኔል አሰፋ ደበሌ የፌዴራል ህግና ፍትህ ኢንስቲትዩት፣ ዓለም አቀፍ ቀይ መስቀል ኮሚቴ፣ ጃስቲስ ፎር ኦል በስልጠናው ላይ ትብብር ያደረጉ ባለድርሻ አካላት መሆናቸውንም አብራርተዋል። የመከላከያ ፍትህ ዋና ዳይሬክተሬት የወንጀል መከላከልና ስልጠና ዳይሬክተር ኮሎኔል ሰለሞን ግርማ የወታደራዊ ፍትህ ስርዓት ምንነትና አስፈላጊነት፣ የፍትሐዊ ፍርድ የሙግት ሂደት ከወታደራዊ ፍትህ ስርዓት አንጻር፣ ኢትዮጵያ ከተቀበለቻቸው ዓለም አቀፍ ህጎች አንጻር የወታደራዊ ፍትህ አስተዳደር መርሆች፣ የጦርነት ህጎችና ዓለም አቀፋዊ የሰብአዊ መብት ድንጋጌዎች፣ የመከላከያ አዋጅ ደንብና መመሪያ የሚሉት ርዕሰ ጉዳዮች በስልጠና ውስጥ የተዳሰሱ አብይ ጉዳዮች መሆናቸውንም አስረድተዋል። የስልጠናው ዋና አላማ ፍታዊ የፍርድ ስርዓትን ማረጋገጥ መሆኑ የስልጠናው ታላቅ የትኩረት አቅጣጫ እንደነበር አሰልጣኞችና የስልጠናው ተሳታፊዎች ተናግረዋል። የኢፌዴሪ መከላከያ ሠራዊት ዩቲዩብ ቻናል ተከታታዮቻችን፣ ወቅታዊ ሰራዊታችንን የተመለከቱት መረጃዎቻችን የተከታተላችሁትን ይመስል ነበር። ለቻናላችን አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላለው በያላችሁበት መልካም ጊዜ